በነገራችን ላይ ማለት ነው፣ በቪዲዮ ብቻ ሳይሆን በሪል ህይወትም እንደዚህ አሉ ሰዎች። ልክ በቃ ሰው ላይ የወደቁ ሰዎች በግድ በቃ እዳ እንሆናችሁ በቃ አለ አይደል። የሰውን እዳ ለመሆን ሰውን ወንጀል ውስጥ ለመክተት ወይም ደግሞ ሰውን በቃ ወዳልተፈለገ መንገድ የሚመሩ ሰዎች ሳትነኳቸው፣ የሚመጡባችሁ ሳታውቋቸው፣ እናንተን ለመረበሽ፣ ህይወታችሁን ለመበጠ ደስተኛ ህይወት እንዳትኖሩ በቃ የሚያደርጉ በጣም ብዙ ሰዎች አሉ። ይሄ በምን ይነሳል? በቅናት በምቀኝነት ምቀኝነትና ቅናት የሚያዝ ነገር አንድ ናቸው። ግን በዚች ምድር ላይ መድኃኒት የሌለው መጥፎ በሽታ ማለት ቅናትና ምቀኝነት ነው። እውነት ንበላሽ ምንም ምንም በቃ መድኃኒት በዚች ምድር ላይ የጠፋለት ነገር ቢኖር ምቀኝነት ነው። ምቀኝነት በጣም በጣም በጣም በጣም መጥፎ አይምሯችንን የሚመርዝ በጣም በጣም ወዳልሆነ መንገድ የሚመራን መጥፎ መንፈስ ነው ምቀኝነት ማለት። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ብዝዝ ትረፍረፍረፍረፍ ይበልልኝ። እያልጎኝ እንግዲህ ስንቶቻችሁ ናችሁ ትናንትና አይሚና ብሩኬን በፍቅር ይመጣሉ፣ ታርቀው ይመጣሉ፣ ጥሩ ዜና ይዘውልን ይመጣሉ ብላችሁ ስጠብቁ የነበራችሁ በጣም ብዙ ናችሁ፣ እርግጠኛ ነኝ። ከኔ ጨምሮ ማለት ነው። በጣም በጉጉት ነበር ስጠብቅ የነበረው፣ ሰዓት አልደርስ ብሎኝ ላይቭ እስከ መግባት ድረስ ማለት ነው። ብቻ ግን ያው መጥተዋል። የመጡበት ሁኔታ እንደምንፈልገው አይደለም። በጣም ደስ በማይል በጭራሽ በበለጠና በሚያስጠላ መልኩ ነው የመጡት። እውነት ለመናገር የበለቀ ከስከ ዛሬው ተስፋ የሚያስቆርጥ ነገር ነው ይዘውልን የመጡት። እንግዲህ በእነሱ ላይ እኛ ያለን ጉጉት ወሽመጣችን ቁርጥ ብሎ ጨራሽ በጣም ሲወጡ፣ በስመ አብ ወወልድ ወመንፈስ ቅዱስ እንደ ትላንትና ደንግጬ አላውቅም። ምክንያቱም በቃ አልጠበቅኩም በዚህ ሁኔታ ይመጣሉ ብዬና ፈጣሪ አሁንም በመካከላቸው ይግባ ግን አሁንም ቢሆን ማለት ነው ይሄ ዳን የሚባል ሰውዬ ብሩኬ ላይ ጭራሽ ከባድ ዛቻ እያስፈራራ ነው። ከባድ ማስፈራሪያ ማለት ነው። እንደምታየት ገና ገላሃለሁ ብሎ ነው ሼር ያደርገው። ከማጠሯ መወጠሯ አሉ። ለማንኛውም እኔ ብሩኬንም እንደ ጥፋቱ እናገራለሁ። ትላንትና ጥፋት አጥፍተሃል ብሩኬ በደንብ አድርጋ ያው ባሏ ነው ፍቅረኛዋ ነው አይደለም መደብደባ ይቅርና፣ ለምን አይረግጣትም አንተ። ያው ወንድ ልጅ ና ለሴት ልጅ ክብር አለ። አጠገብህ ሴት ልጅ ስትመታ ወይም ደግሞ ስትጎነታል ዝም አልልም ብለህ ነው እንግዲህ ከሱ ጋር ጸበይ የፈጠርከው፣ ወይም ደግሞ ከሱ ጋር ትደባደብ እንትን ያልከው። ግን እኔ ልንገርህ ወንድሜ፣ እንደ አንድ እህት በጣም ያሳስበኛል ያንተ ጉዳይ። እውነት ለመናገር ማለት ነው ያንተም የሀይምም ህይወት ያሳስበናል። ስለዚህ እቺ ሴት ደግሞ ደካማ ጎንህን እየተጠቀመችብህ ነው። ስለዚህ ከዚች ሴት ጋር ያለህን ነገር ብታቆም፣ ባታገኛት። ምክንያቱም አንደኛውን ጥፋትህ ነው ብያልኩበት ምክንያት መግቢያ ላይ እንኳን ሲገባ የሱሲ ህይወት በእኔ ምክንያት ነው የተበላሸው፣ የሱሲ ህይወት አደጋ ላይ ነው ያለው። ስለዚህ በእኔ ምክንያት እንደትሆኑ ቁጭ አልልም እንዴ። ብሩኬ ከአንተ ህይወት አስበልጠህ ለእሷ ህይወት መጨነቅ የለብህ። መጀመሪያ የራስህን ህይወት አንተና ሀይሜ ብትታረቁ እርግጠኛ ነኝ እነሱም ይታረቃሉ። እርግጠኛ ነኝ ሙሉ ለሙሉ ከዚህ ሴት ይወርቀ የራስህን ብታስተካክል። ሁለተኛ ነገር ደግሞ እሱ ፍቅረኛዋ ነው። እንዳንድ ፍቅረኛዋ ካጠገቧ እራቅ ሲልህ እሺ ማለት ነበረብህ። በቀደም ራሱ እንዴት መሰላችሁ? አሁን እዚያ እከሌ ጥፋት ነው እከሌ ጥፋተኛ፣ ሀይሜ ጥፋተኛ ናት፣ ብሩኬ ጥፋተኛ ነው ለማለፍ ፈልጌ አይደለም ያንስ እነሱን አንድ የማድረግ ስራ ለመስረት በቻለ መጠን እየሞከርኩ ነው። ለምን ሁለቱንም ተጠያቂ ያለማድረግ ማለት ነው። ግን ደግሞ የስራው ባህሪ ነው፣ ምንም ማድረግ አይቻልም። ካያችሁት አንጻር ተነስታችሁ አስተያየት ልትሰጡ የምትችሉት ገባችሁ። ስለዚህ ያንተን ፍቅረኛ ከእሷ እንድትርቅ ትፈልጋለች። የእሷን ፍቅረኛ ደግሞ ከእሷ ከሶሴ እንድትርቅ ይፈልጋል። ስለዚህ እናንተ ሁለታችሁም የእውነት የራሳችሁን ህይወት እሷ ተዋት። የእሷ በደንብ ያስታውቃል ሴራ እንደሆነ በደንብ ነው የሚያስታውቀው። ምክንያቱም አውቃ ፍቅረኛዋ ላይ ምላሷን ታሞጣሞጣለች። ከዛ በኋላ ፍቅረኛዋ ደግሞ ታይ ብሎ ጎንጠል ሲያደርጋት አንተ ትቆማለህ። በቃ እሷ ሴራዋ እየሄደላት ነው በፈለገችበት መንገድ፣ ግን እናንተ በማታውቁት መንገድ የእናንተ ህይወት እየተበላሸ ነው። ስለዚህ ሀይሚም ከሶሴ እንድትርቅ ፈልጋለች ሶ ዳጌም ከሶሴ እንድትርቅ አንተ ፈልጓል። ስለዚህ ህይወታችሁን ለማትረፍ አይ ሶሲ አታገኘኝ፣ ሶሲ አታገኘኝ፣ በቃ አንቺን ፍቅረኛ ፈቃደኛ አይደለም፣ ይሄኔን ፍቅረኛ ፈቃደኛ አይደለችም። ስለዚህ እኔና አንቺ መራራቅ አለብን፣ ከዚህ በኋላ መገናኘት የለብንም ብለህ መወሰን አለብ። በቃ አንተ ራስህን ተጠያቂ አድርገህ ይቅርታ ለማለት ሞከርክ አደለ፣ ግን እነሱ የመታረቅ ሳይሆን ፍላጎታቸው ጭራሽ የባሰ መጣላት ነው። የመታረቅ ፍላጎት ከሱ ጋር ሲጀምር ያላት አይመስልም፣ ካነጋገሯ፣ ከሁኔታዋ ምናምን። ሰዓት ጥፋተኛ ሷ ሆና ሳለች ግን የመታረቅ ፍላጎት የላትም ከሱ ጋር ሰው ምንድን ነው? ካንተ ጋር መጣበቅ ነው የፈለገችው። ይህች ልጅ እኔ በደንብ ፎንቃ እንዳለባት ነው የተረዳሁት። ክንድ ክንድህን ልክ እንደ ፍቅረኛ የሆነ ተከሽ ክንድህ ስር ለማእጇን ለማስገባት ምናምን ስትሞክር ብሩኬ በጣም እየተሳቀቀ ነበረ። እግዚአብሔር እዚህ ጋር ደግሞ ሀይሜ ሀይሜ ሀይሜ ሀይሜ አትበሉ። እዚህ ጋ እኔ አንዳንድ ጊዜ ሀይሚ ላይ ምንም ጥፋት እያየሁ አይደለም። አሁን ላይ ይቅርታ ተቀባይ ይቅርታ፣ አንድ ሰው እኮ ይቅርታ የሚቀበለው የተጣላው ሰው ከዛ ከሰተቱ የሚማርለት ከሆነ፣ ሁለተኛ እሷን ካስቀየማት ነገር እንዲርቅ፣ እሷን ያስቀየማትን ነገር እንዳያረግ፣ ሴት ስማማ ነው አደለ? እስኪ የራሳችሁን በአንድ ሴት ቦታ አድርጋችሁ በራሳችሁ ቦታ አድርጋችሁና ቁጠሩትና ባላችሁ ወይም ፍቅረኛችሁን ከሴት ጋር እያችሁት ያችን ሴት ደግሞ እናንተ አትፈልጓትም፣ የምጠረጥሯት አይነት ሴት ናት። ወይም ደግሞ ከእናንተ ጋር ማትሄድ ሴት፣ ለእናንተ ምቾት ማትሰጥ ሴት ናት። ከዛ በኋላ ከባላችሁ ጋር ተጣላችሁ። ከዛ በኋላ ደግሞ ከባላችሁ ጋር ሽማግሌ መጣ እንበል ሊያስታረቃችሁ። ከዛ በኋላ በምንድነው እናንተ የምትታረቁት? ከዚ ሴት ሊርቅ ያችን ሴት ላያገኝ ሲስማማ ነው አይደል? ምክንያቱም የተጣላችሁ በእሷ ቦታ ነው። አሁን እኮ ብሩኬ ከእሷ ጋር ነው ያለው። ከእሷ ጋር እየተገናኘ ነው። ስለዚህ እንዴት ነው ሀይሚ ይቅር ልትለው የምትችለው? ሀይሚ ይቅር ብት ይሄ ሁሉ አይመጣም ነበር። ይሄ ሁሉ እስቲል ለፎቶ መዘቅዘቅ ራሱ እሷን ተጠያቂ እያረጋችሁ ነው። ይሄ ፍጹም ስህተት ነው ብዬ ነው የማስበው። ፍጹም ፍጹም ስህተት ነው፣ ከእውነት የራቀ ነው። ስለዚህ እኔ እሷም ላይ ለመፍረድ አሁን በጣም ይከብደኛል። እንደ ሴት ሆኜ ራሴን ስስለው፣ ራሴን ሳስበው እንደ አንድ ሴት ይቅር ለማለት መጀመሪያ ጥፋቱን ማረም አለበት ብሩኬ። በእውነቱ ማለት ነው፣ ይሄን ነገር መናገር አልፈልኩም፣ እንደዚህ ማለት አልፈልግም ነበር። ግን ደግሞ እሷ ላይ ስፈርዱ እያየኋችሁ ያላችሁ ሳጎይ ስላላችሁ ለእናንተ ነው ይሄ ብቻ። ለብሩኬም ልቦና ይስጣው ከዚህ ሴትዮ እንዲርቅ። ምክንያቱም ሴትዮዋ ከሱ መራቅ አልፈለገችም፣ እንደተጣበቀሽ ናት። እንደ እንዴት ነው የወገብ ቅማል ታውቃላችሁ? የጀርባ ቅማል እንደዛ ተጣብቃለች እሱም ደግሞ የተጠያቂነት ስሜት እየተሰማው ነው ከእሷ ማራቅ አልፈለገም ከባሏ አጣልቻታለሁ ብሎ እሷ ደግሞ ከባሏ እንዳትታረቅ ከባሏ ጋር አውቃ ጥሩ ንግግር እየተነጋገርች አይደለም እሱ በመሀል እየተጎዳ ያሉት ሀይሚና ብሩኬ ናቸው